መረጃዎች አሉ። አብርሃም እና ሩታ ማታረቃቸውን ሰምቻለው። አብርሃም እና ሩታ ተነጋግረዋል። ምን አሉ? በዚህ ዙሪያ የማደርሳችሁ መረጃዎች አሉ። ሄርሜላ ሩታ ላይ፣ የብዙዎቻችሁ ጥያቄ አብርሃም ሩታን ይቅርታ ጠየቃት ነው። እንግዲህ ከአንዳንድ መረጃዎች እየሰማን ያለ ነው ማለት ነው። እኔ ካሜራ አማኔ ይህን ሰሞን ቢዚ ነው፣ አልተመቸውም። ምንም ላደርሳችሁ መረጃ አልቻልኩኝም። ግን አሁን ከሆነ ልጅ እንግዲህ እያለ ነው። ተንበርክካ ተንበርክኮ አብርሽ ሩታን ጠይቃት ምናምን ይሄ ቅንብር ነው ቤተሰብ እውነት እንዳይመስላችሁ ቅንብር ነው ማለት ነው። ይቅርታ ደግሞ ቢጠያየቁም ቤተሰብ ሽማግሌ ብዙ ተደርጎ እንጂ እንደዚህ በቀላል አይደለም። ግን እንዳለ ይሄ የውሸት መረጃ ነው። እኔ ካሜራማኔን አላገኘሁትም ማለት ነው እና ዝም ብላችሁ የውሸት መረጃ አትሰብስቡ። ግን አብርሃምና ሩታ እናቃለን፣ አንድ ናቸው። ቲክቶክን እና ሶሻል ሚዲያን ማነጋገሪያ እያደረጉት ያሉት ሄርሜላ እና ሩታ ትናንትና ጀምሮ ነው። ብሶ ይጠይቆኛል ሩታ ጥፋት አላጠፋችም ዜዶዬ ምናምን። እኔ ሩታ ጥፋት አጠፋች አልኩኝ። ባልና ሚስት ናቸው፣ ተጣልተዋል። እንደ ባልና እንደ ሚስትነታቸው ይታረቃሉ። ሄርሜላ ግን ሶስተኛ አካል መግባት የለባትም የኔ ጥያቄ ነው መግባት የለባትም። ይህኔ ጥያቄ ነው። ስለዚህ በጣም ገራሚ ነው። እንግዲህ ፈጣሪ ሰላማቸውን ይመልሰው። ሰላማቸውን መልሶት የምናይ ያድርገን። ቤተሰብዬ ይመጣሉ ዛሬ ላይክ፣ ሸር፣ ሰብስክራይብ በማድረግ ይቀላቀሉ ቻናላችን ላለሁኝ። ባይ ባይ